ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ አላችሁ ባላችሁበት ሰላማችሁ ብዝት ይበል። በግፈኛዋ ሚስትና በሰራተኛዋ ፍጥጫ በክፍል ሰላሳ አንድ ተከስተናል ማለት ነው። በባለፈው ክፍል እንግዲህ እንዳየነውና እንደተመለከትነው የአባትና ልጅ ልብስ እንግዲህ በሻንጣ ቆጥራ እንግዲህ ያውላችሁ ልብሳችሁ ሻንጣችሁን ይዛችሁ እንግዲህ ቤት ይልቀቁ ብላ እንግዲህ ቲና ቤቱን ለቀው እንዲወጡ እንግዲህ ተናግራ ነበረ ማለት ነው። በሚሆነው እና በምታደርገው ነገር ሁሉ ሲገረሙም ሲደነቁም ነበረ። በጣም ተሳስተሻል፣ ይህ ቤት ያንቺ ሳይሆን ቤቱ የእኛ ነው በማለትም እንግዲህ አባባ ይናገራሉ ማለት ነው። ቲናም እንግዲህ በራስህ እጅ ኮነው ፈርመህ የሰጠኸኝ ቤቱ የእናንተ ሳይሆን ቤቱ የእኔ ብቻ ነው፣ አሁን ለቃችሁ ወጡልኝ በማለትም እንግዲህ ታዛቸዋለይ ማለት ነው። እኔ መቼ አበርኩኝና ነው ላንቺ ቤት የምሰጠው? እሱ ያሹ ወረቀት ፎርጅድ ነው። ይህ እኔ ጋር ያለው ደግሞ ኦሪጅናል ወረቀቴ ነው፣ የቤቴ ካርታና ፕላን በማለትም እንግዲህ አባባ ለቲና እንግዲህ ትልቅ የምስራች ያልጠበቀችውን ይሆናል ብላ ላያሰበችውን እንግዲህ መርዶ ያረዷታል ማለት ነው። በሆነው እና በተፈጠረው ነገር እጅጉን በጣም ተናዳ አላምንም ፖሊስ አምጥቼ ነው ከቤት የማስወጣችሁ፣ ውጡ ስትልም እንግዲህ ጥሩ እንግዲህ የሚሆነውን እናያለን አብረን በማለትም አሁን ተራዊ አንቺ ነው ቤቱን ለቀሽ የምትወጪው አንቺ ነሽ በማለትም ነበረ እንግዲህ ለትሁትም እንግዲህ ሂጅና ልብሷን ሰብስበሽ አምጭና ትውጣ ከዚህ ቤትም ብለዋታል። በጣም በሚገርምና በሚያሳዝን ሁኔታ እንግዲህ ስትፎክርና ስትዝናናባቸው እንዲሁም ደግሞ ስትዝትባቸውም እንግዲህ ብትቆይም እነሱ ግን ሲዝናኑባትና ፈታ ሲሉባትም ድራማም እንደሆነ እንደ ድራማም ሲዝናኑባት ነበረ፣ በቲና ማለት ነው። ይህን ይሁንን የሆነውን ነገር ሁሉ የሚያውቀውና የሚያዩ፣ የሚመለከተው ዳኒ አጣብቂኝ ውስጥ ገብቶ ወይ ከሱ አልሆነ ወይ ከነሱ በጣም በሚያሳዝን ሁኔታ እንግዲህ እያየነው ነው ማለት ነው። ሆኖም ሆኖም ዝሮም ዝሮም ግን እንግዲህ ቲናና ዳኒ አጨብጭበው ባዶ እጃቸውን በዜሮ እንደሚወጡ ምንም ጥርጥር የለንም ማለት ነው። አሁን ላይ እንግዲህ ለቲና የሆነ ያለውንና የሆነውን ነገር ደብቋትና ሳይነግራት የነበረው ሚስጥር ጠብቅ ተብሎም ነበረ። አራት ሚሊዮን ብር ይሰጠሃል ተብሎም ያንን ብር እንግዲህ እጅጉን በጣም በጉጉትና በእንስፍስፍ እየጠበቀም ይገኛል ማለት ነው። ነገር ግን ከነጉዱና እና ጉዳጉዱን እንግዲህ ግልጥልጥ አድርገው አዋርደው እንግዲህ ልክ ልኩን ነግረው እንደሚያሰናብቱት ነው የተረዳሁት። እናንተስ አድማጭ የተመልካች ውድ ቤተሰብ እንዴት እያያችሁት ነው ይህንን ድራማ? ድራማው እጅግ በጣም አስተማሪና እንግዲህ ይህ ድራማ በጣም በሚያሳዝን ሁኔታ የሰውን ማንነት ተጠልቶ የዛ የተጠላውን ሰው ደግሞ ንብረት የሚወዱ ናቸው በጣም የሚገርምና የሚያሳዝንም ነው። ትልቅም ደግሞ አስተማሪ ነው ይህ ለማህበረሰቡ ማለት ነው። እናም እንግዲህ ለትሁት እንግዲህ የቲናን ልብስ ሰብስባ በታዘዘችው መሰረት እንግዲህ እዛው ልክ ቲና እንዳደረገችው ጠረጴዛ ላይ አመታ። ይህው ልብሷ፣ ሻንጣዋ በማለት ነበር ያስረከበችው። እሷም እንግዲህ ባካችሁ ተውኝም ስትል ነበር። ከዛ በፊት ግን እንግዲህ ያው መኝታ ክላሷ አልጋ ላይ ተኝታ ነበረ። እናም እንግዲህ ዳኒ ወደ ትሁት ጋር በመሄድ እንግዲህ ከትሁት አንዳንድ ነገሮች በቃ እሷ ጋር እየሄደ ነው ሲጨንቀው የሚተነፍሰው። እሷም እንግዲህ ያው እንደተለመደው ለሱ ትክክለኛ መንገድ እንዳልተጓዘ ከበፊትም ጀምራ ትለውም ነበረ። እናም እንግዲህ ስለ ኤደን ለሱ እንደማትገባም እንግዲህ ስትነግረውም ነበረ። አውቃለሁ ሲልም ነበረ ዳኒ ማለት ነው። አሁን ግን አባባ ብሩን ይሰጠኝ ይሆን እያለም እንግዲህ ትልቅ ስጋት ውስጥ ገብቷል። እናም እንግዲህ ግን ምን ልታደርግበት ነው ብሩን ሲል፣ የቤት እቃም ሟላበት አለው። አንዳንድ ነገሮችን አደርግበት አለው። ፕሮግራም አረጋለሁ ኤደንን አገባለሁ የሚል ሀሳብ ነው ያለው። ብሩንስ እንግዲህ ጥሩ ቦታ ቦታ ለማስያዝ አስበሃል በማለትም አባባ እየሳቁበትና እየቀለዱበት ነው። አሁን ተራው ደግሞ የዳኒ ነው። ዳኒም እንግዲህ ውርደቱን ይከናንባል። ይህ ደግሞ የሚሆነው ኤደን ባለችበትም ይመስለኛል። ቲና እና ዳኒ እህትና ወንድም ናቸው ነን ብለው ነው እንግዲህ እዛ ቤት ውስጥ እንግዲህ የሚኖሩት። ነገር ግን ቲና እና ዳኒ የማያውቁት ሆኖም ግን ዳኒም ካሌብ እና አባባ ደግሞ እንግዲህ ዳኒና ቲና ምን እንደሆኑ በደንብ አርገው ጠንቅቀው እንግዲህ ያውቃሉ። በአይናቸውም እንግዲህ በአይኑም አይቷል፣ ካሌብ ማለት ነው። ይህንን ነገር እንግዲህ በፍቅረኛው ፊት ወይንም በኤደን ፊት እንደሚያዋርዳት እንደሚያዋርዱት ምንም ጥርጥር የለንም። እናም እንግዲህ ብር አገኛለሁ ሲል ጭራሽ ኤደንንም የሚያጣት ይመስለኛል። ይህንን ነገር በኤደን ፊት ከተነገረ ቲናና ዳኒ ፍቅረኛሞች መሆናቸውን ከተናገሩ አባባና ካሌብ ለኤደን ኤደን እንደውም ተስፋ መቁረጥ ሁኔታ ላይ ነው ያለችው ከሱ ላይ ሁሉም ነገር ያሟጥጥላታል፣ ይቆርጥላታል ማለት ነው። እናም እንግዲህ በሚገርም ሁኔታ ቲናን ቤቱን ለቀሽ ውጪ ስትባል አባባ ከእሷ ጋር አንድ ላይ ልንኖር አንችልም ከዚህ በኋላ ብለዋል። እናም እንግዲህ ለአስራ አምስት ቀን ቤት ፈልጋ እስክትወጣ ድረስ ለመነቻቸው። እስከዛ ድረስ ግን እዚህ ቤት የምትቀመጭው የዝም ቤት ስራ እየሰራሽ መሆን አለበት፣ በማለት እንግዲህ ቲናን የቤት ሰራተኛ አድርገው ትውትን ደግሞ እረፍት ሰጥተዋታል ማለት ነው። እናም በጣም በሚገርም ሁኔታ እንግዲህ ኩክ አድርጊ፣ ምግብ አብሲ ስትባልም እሷ ምንም አይነት ነገር አይሳካላትም። መስራት አትፈልግምና አልሰራምም ማለች። ነገር ግን ደግሞ ራብም እንግዲህ ጨርሷ ሊጨርሳቸው ዳኒና ቲና ምንም አልቀራቸው ማለት ነው እንግዲህ እሷ አልሰራ ስትል ትሁት ለራሷ አስርታ ምግቧን ብልታደረገች እናም እንግዲህ ውጭ ላይ ተገናኙና ቲናና ዳኒ እባክን ጋብዘኝ ውጭ ምግብ እንብላ ስትለውም እሺ በደስታ ነዋ በማለትም ትንሽ ከተጓዙ በኋላ ብራለሽ ብራለክ ሲባባሉም ነበረ እሱ ጋር ምንም አይነት ብር እንደሌለውና እንደውም እኔ ከአንቺ ልጠይቅሽ እያልኩኝ ነበረ አለ ዳኒም ማለት ነው እንዴት ቆይ እስከ ዛሬ ስሰጥህ የነበረውስ ብር ስትልም፣ ያው ጨረስኩታ። በጊዜው ከአንቺ የምትሰጭኝንማ ያው በጊዜው አልቋል። አሁን ላይ ምንም አይነት ነገር የለኝም አላት። እናም እንግዲህ አሁን ላይ ቲና እንግዲህ እዚ ቤት ዝም ብዬ የምቀመጥ መሰለክ እንዴ? ይህንን ሽማግሌማ እገለዋለሁ፣ አጠፈዋለሁ ብላለች። በሌላ በኩልም ደግሞ ካሌብን መልሼ ወደ ራሴ እንዴት አድርጌ መመለስ እንዳለብኝ አሳይሻለሁ እያለችም ለትሁት ዝታ አባታለች። ትሁትም የራስሽ ጉዳይ ብላታለች። እናም እንግዲህ ትሁትዬም እረፍቷን እያጣጣመች እንግዲህ ሳሎን ቁጭ ብላ ቲቪ እየተመለከተች ከእሷ ጋር እኩል አብረው ቁጭ ይህ ማለት ደግሞ ትሁት ሳሎኑ የኔ ቦታ ነው፣ ኪችኑ ደግሞ የአንቺ ቦታ ነው እያለቻት ነው። ነገር ግን ቲና ይህንን ነገር አምና ልትቀበል አልቻለችም ማለት ነው። እናም እንግዲህ ቲና እዛ ቤት እቆያለሁ የምትለው እገድለዋለሁ ነው፣ አባባን እገድለዋለሁ እያለች እንግዲህ በተደጋጋሚ ተናግራለች ለዳኒ ማለት ነው። ዳኒም እንግዲህ አሁን እየጠበቅ ያለው ከአባባ ነው ብሩን። አባባም እንግዲህ እሰጥሃለሁ እያሉት ነው። እናም እንግዲህ እንደ ቲና ጥሩ የሆነ ሰርፕራይዝ አዘጋጅተውለታል። ያ ማለት ደግሞ ውርደቱን አኮናንበው ከቲና ጋር ሲያደርጉ የነበሩትንና ቲናና ዳኒ ምን አይነት ዝምድና እንዳላቸው በደንብ አድርጎ እንግዲህ በኤደን ባለችበት እንግዲህ እንደሚያዋርዱት ምንም ጥርጥር የለንም። እናም እንግዲህ ቲና ታሞም እንግዲህ አባባ ቁም ሰቀላውን ስትሰቅለው፣ ስታሰቃየው፣ ስትደበድበው፣ ስታመናጭቀው እንደነበረም እንዲሁም ደግሞ ይህ ወንድሜ ነው ብላ ደግሞ ፍቅረኛዋን እንግዲህ አምታ ቀን ከዳኒ ጋ ማታ ከካሌብ ጋር እንግዲህ ስት እያደረገች እንግዲህ የምትኖር ሰው ናትና አሁን ላይ እንግዲህ ትሁትም ውሽማክ ውሽማሽ እያለች እንግዲህ በጣም እየተሳለቀችባቸው ትገኛለች ማለት ነው። እንግዲህ ቲና እጅጉን በጣም ስትረብሻቸው ነበር። አሁን ላይ ቤቱ የእሷ እንዳልሆነ ቁርጧን አውቃለች። ዳኒ እንግዲህ ቤቱና ቤትና እንዲሁም ደግሞ በቲና በማታወቀው በሌላ በኩል ደግሞ አራት ሚሊዮን ተቀብሎ እንግዲህ ዝንጥ ያለና አሪፍ የተመቻቸ ህይወት በትዳሩ ላይ እንደሚጀምር ነበር ተስፋ ያደረገው። የሰው ልጅ ግን ተስፋ ሊያደርግ የሚችለው ከሰው አምቶ ሳይሆን ራሱ ጥሮ ግሮ በሰራው ነገር ነው። ያም ደግሞ ያስደስታል። ነገር ግን እነሱ በአቋራጭ ነበረ። በአቋራጭ ግን ምንም ይሳካለት ነገር የለም ማለት ነው። ይህንን ደግሞ መርዶ እንግዲህ አንድ ቀን ለዳኒን በደንብ አርጎ አባባ ይነግረዋል ማለት ነው። በስተ መጨረሻም እንግዲህ ኤደን እና ካሌብ ሊጋቡ ይችላሉ። የአባባ እንግዲህ ህልማቸውም ምኞታቸውም ኤደንን እንዲያገባ ነው፣ ካሌብ ማለት ነው። ካሌብ ግን እንደዛ አይነት ሀሳብ የለውም። እናም እንግዲህ በቀጣይ ክፍል እስኪ ምን ይፈጠር ይሆን የሚለውን ደግሞ ሁላችንም አብረን የምናይ ይሆናል ማለት ነው። ይህ ድራማ እጅጉን በጣም አስተማሪና ተወዳጅነትን የሚያተረፈ ምርጥ ትወና ነው። እኛም ወደን ፈቅደን እንግዲህ እያየ ነው እየተመለከት ነው እንገኛለን ማለት ነው። ውድና የተከበራቸው አድማጭ ተመልካች ቤተሰብ ከዚህ ከግፈኛዋ ሚስትና ከሰራተኛዋ ፍጥጫ ምን ተማራችሁ? እስኪ የተማራችሁትና የተገነዘባችሁትን ሀሳብ አስተያየታችሁን በኮሜንት እንግዲህ አንሸራሽሩ ማለት ነው። በኮሜንት መማማርም እንችላለን። ውድና የተከበራችሁ ቤተሰብ ለዛሬ ነበረን ቆይታ ይህን ይመስል ነበረ። በቀጣይ ክፍል ደግሞ እስክንገናኝ ድረስ እንግዲህ በያላችሁበት ሰላማችሁ ብዝት ትርፍ ቻናሉን እንግዲህ ሰብስክራይብ አድርጎ ላይክም አድርጎ ሼርም አድርጎ ማለት ነው ኮመንት ማስቀምጡ ምን እንደተማራችሁበት በቀጣይ ክፍል እስክንገናኝ ባላችሁበት እንግዲህ ሰላማችሁ ይብዛ ባይ ባይ ለዛሬ የነበረን ቆይታ ይህን ይመስል ነበረ በቀጣይ እስክንገናኝ መልካም ጊዜ